እንደምን አላችሁ እኔ አለው እግዚአብሔር ይመስገን ደናነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የሳልመን አሳ ድንቅ የጤና ጥቅሞቹን፣ የአመጋገብ ይዘቱን እናም እንዴት አድርጋችሁ ደግሞ በተጠቀሙ ጤናማ እንደሆነ እነግራችኋለሁኝ ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሳልመን በዓለም ላይ ካሉ ከፍተኛ ንጥረ ምግብ ያላቸውና ለልብ ጤና በጣም ተስማሚ ከሆኑ አሳዎች ውስጥ አንዱ ነው። ሳልመን በከፍተኛ ጥራት ባላቸው ንጥረ ነገሮች የበለጸገ ሲሆን ይህም በዓለም ላይ ካሉ በጣም ጤናማ የሆነ የፕሮቲን ምንጮች ውስጥ አንዱ ያደርገዋል። 100 ግራም የሳልመን አሳ የአመጋገብ ይዘቱን ልንገራችሁ። 100 ግራም ሳልመን ወደ 200 ካሎሪን ይሰጠናል፣ አብዛኛው ከጤናማ ስቦችና ከፕሮቲን የተገኘ ነው። ጡንቻዎችን ለመጠገን እናም ለአጠቃላይ የሰውነት ተግባር የሚያስፈልጉትን ሁሉንም አስፈላጊ አሚኖ አሲዶችን የሚሰጥ ሲሆን ወደ 22 ግራም የሚጠጋ ሙሉ ፕሮቲንን ይዟል። ሳልመን በተጨማሪም ከኦሜጋ 3 ፋቲ አሲዶች ኢፒኤ እናም ዲኤችኤ ምርጥ የተፈጥሮ ምንጮች ውስጥ አንዱ ሲሆን በአንድ አገልግሎት ወደ ከ1.5 እስከ 2.5 ግራም ያክል ይሰጠናል። እነዚህ ጤናማ ስቦች ለልብ ለአንጎልናም ለመገጣጠሚያዎች ድጋፍን ሲሰጡ ኢንፍላሜሽንንም ይቀንሳሉ። ወደ 13 ግራም የሚጠጋ ጤናማ የሆነ ስብንም ይሰጣል። ሳቹሬትድ ፋት ደግሞ በጣም ትንሽ ሲሆን፣ ትራንስ ፋት ደግሞ ዜሮ ነው። በሳልሞን ውስጥ ያሉት አብዛኛዎቹ ስቦች ሞኖ አንሳቹሬትድ እና ፖሊ አንሳቹሬትድ ሲሆኑ ለኮሌስትሮል ሚዛንና ለልብና የደም ስር ጤንነት ጠቃሚ ናቸው ሳልመን እጅግ በጣም ጥሩ የቫይታሚን ዲ ምንጭ ሲሆን በአንድ አገልግሎት ከዕለታዊ ፍላጎቶቻችን ከ60 እስከ 80 ፐርሰንትን ይሰጠናል እንዲሁም የነርቭ ጤናንናም ቀይ የደም ሴል ምስረታን የሚደግፍ ከፍተኛ መጠን ያለው ቫይታሚን ቢ12 እንዲሁም ሌሎች ቢ ቫይታሚኖችን እንደ ቫይታሚን ቢ3 ወይም ደግሞ ኒያሲን ቫይታሚን ቢ6 ወይም ደግሞ ፕሪዶክሲንና ቫይታሚን ቢ5 ወይም ደግሞ ፓንታቶኒክ አሲድ ለኃይል ሜታቦሊዝም የሚጠቅመንን ይይዛል። በተጨማሪም ሳልመን ኃይለኛ አንቲ ኦክሲዳንት ሆኖ የሚያገለግለውን ሴሊኒየም፣ ለጠንካራ አጥንት ፎስፈረስ፣ ለልብና ለጡንቻ ተግባር ፖታሲየም እና ለኃይል ምርት እናም ለነርቭ ጤና ማግኒዥየም የመሳሰሉ ጠቃሚ ማዕድናቶችንም ይሰጠናል። ሳልመን በተጨማሪም አሳው ቀለሙን እንዲያገኝ የሚያደርግናም ህዋሳትን ከኦክሲዲቲቭ ስትረስ የሚከላከል አስታዛንቲን የተባለ ቀይ ብርቱካናማ አንቲኦክሲዳንት ቀለም ተፈጥሯዊ የሆነ ምንጭ ነው። በአጭሩ ሳልመን ሙሉ ፕሮቲን፣ ኦሜጋ 3 ፋቲ አሲዶች፣ ቫይታሚን ዲ እና ቫይታሚን ቢ12 እናም እንደ ሴሊኒየምና ፖታሲየም ያሉ አስፈላጊ ማዕድናቶችን ይሰጣል። ሁሉም ዝቅተኛ ካርቦሃይድሬትስ፣ በንጥረ ነገሮች የበለጸጉ እናም ልብን የሚጠብቅ አጠቃላይ ጤናችንን እናም ረጅም ዕድሜን የሚደግፉ ናቸው። ታዲያ ሳልመንን በአመጋገባችሁ ውስጥ ብታካትቱ የምታገኙትን ድንቅ ጥቅሞችን ልንገራችሁ። አንደኛ፣ የልብ ጤናን ይደግፋል። ሳልመን ኢንፍላሜሽንን ለመቀነስ የደም ግፊትን ዝቅ ለማድረግ፣ እናም የደም ወሳጅ ቧንቧዎች እንዳይዘጉ የሚረዱ በኦሜጋ ስሪ ፋቲ አሲዶች ኢፒኤ እናም ዲኤችኤ የበለጸገ ነው። እነዚህ ፋቲ አሲዶች ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን በመጨመርና ትራይግሊሰራይድን በመቀነስ የኮሌስትሮል መጠንን ያመዛዝናሉ። ይህም ሁሉ ከልብ በሽታ እናም ከስትሮክም ለመከላከል ይረዳል። ሁለተኛ የአንጎል ተግባርን ያጎለብታል። ኦሜጋ ስሪ ፋቲ አሲዶች ከቫይታሚን ቢትዌልቭ እና ከሴሌኒየም ጋር በመሆን በአንጎል ጤና ውስጥ ቁልፍ ሚናን ይጫወታሉ። ሳልመንን አዘውትሮ መመገብ የማስታወስ ችሎታን ትኩረትንናም የአእምሮ ግልጽነትን ለማሻሻል ይረዳል። በዕድሜ እየገፋችሁ ስትሄዱ የግንዛቤ መቀነስ፣ ድንዛዜ እናም የአልዛይመር በሽታን ስጋትንም ሊቀንስ እንደሚችል ጥናቶችም ያሳያሉ። ሶስተኛ የጡንቻ እድገትና ማገገምን ያበረታታል። ሳልመን የላቀ ጥራት ያለው ፕሮቲን እጅግ በጣም ጥሩ ምንጭ ሲሆን ሁሉንም አስፈላጊ አሚኖ አሲዶችን ይዟል። እነዚህ ንጥረ ነገሮች ጡንቻዎችን ለመገንባት ለመጠበቅናም ለመጠገን ወሳኝ ናቸው። ሳልምንን ለአትሌቶች የሰውነት ገንቢዎች እናም ንቁ ለሆኑ ሰዎች ተስማሚ ያደርጓል። አራተኛ፣ የአይን ጤናን ይከላከላል። በሳልምን ውስጥ የሚገኙት ኦሜጋ 3 ፋቲ አስታዛንቲን የተባለ ኃይለኛ አንቲኦክሲዳንት እንደ ማኪላር ዲጀኔሬሽን እናም ደረቅ አይኖች ካሉ የአይን በሽታዎች ይከላከላሉ። እነዚህ ውህዶች ጤናማ የሬቲና ሴሎችን ለመጠበቅ እናም ከጊዜ በኋላ የእይታ ግልጽነትንም ለማሻሻል ይረዳሉ። አምስተኛ አጥንትንም ያጠናክራል። ሳልመን ጠንካራ እናም ጤናማ አጥንቶችን ለመጠበቅ አስፈላጊ የሆኑትን ቫይታሚን ዲ ፎስፈረስ እና ካልሲየምን ይዟል። አዘውትሮ መውሰድ በተለይም በእድሜ ለገፉ ሰዎች የአጥንት ጥግግት እንዲሻሻል እናም የአጥንት መሳሳት ወይም ደግሞ የኦስቴዎፖሮሲስ አደጋንም ይቀንሳል። ስድስተኛ የቆዳችን ጤናን ያሻሽላል። ሳልምንን ሮዝ ቀለም የሚሰጠው አስታዛንቲን መጨማደድን ለመቀነስ ቆዳን ከአልትራቫዮሌት ጉዳት ለመጠበቅና ጤናማ ብርሃንን ለማበረታታት ይረዳል። ኦሜጋ ስሪዎች ደግሞ ቆዳን እርጥበት እንዲይዝ ያደርጋሉ እናም ከብጉር ወይም ደግሞ ከኤግዜማ የሚመጣውን ብግነትን ይቀንሳሉ። ሰባተኛ ኢንፍላሜሽንን ለመቀነስ ይረዳል። ስር የሰደደ ኢንፍላሜሽን እንደ አርትራይተስ፣ የስኳር በሽታ እናም የልብ በሽታ ካሉ ብዙ በሽታዎች ጋር የተገናኘ ነው። በሳልመን ውስጥ ያሉት ኦሜጋ ስሪዎች እና አንቲኦክሲዳንቶች ኢንፍላሜሽንን የሚቀንሱ ሂደቶችን በመዋጋት የመገጣጠሚያዎች ጥንካሬን እናም ህመምንም ይቀንሳሉ። በተለይም የሩማቶይድ አርትራይተስ ላለባቸው ሰዎች በጣም ጠቃሚ ነው። ስምንተኛ ስሜትን ያሻሽላል እናም ድብርትንም ይዋጋል። ኦሜጋ ስሪ ፋቲ አሲዶች በተለይም ዲኤችኤ ለአንጎል የነርቭ አስተላላፊዎች ኒውሮ ትራንስሚተርስ ተግባር ወሳኝ ናቸው። ሳልመንን አዘውትሮ መመገብ የሴሮቶኒን ምርትን ለማጎልበት ስሜትን ለማሻሻል፣ እናም የጭንቀትና የመንፈስ ጭንቀት ምልክቶችን በተፈጥሮ ለመቀነስ ይረዳል። ዘጠነኛ፣ ክብደትን ለመቆጣጠር ይረዳል። ሳልመን በፕሮቲንና በጤናማ ስቦች የበለጸገ ቢሆንም ካሎሪው ዝቅተኛ ነው። እነዚህ ንጥረ ነገሮች ለረጅም ጊዜ ጥጋብ እንዲሰማችሁ ሜታቦሊዝምን እንዲያጎለብቱ እናም ከመጠን በላይ መብላትን ለመከላከል የሚረዳሉ። ይህም ጤናማ ክብደትን ለመቀነስ ወይም ለመጠበቅ ድጋፍን ይሰጣል። አስረኛ ጤናማ የበሽታ መከላከል ስርዓትን ይደግፋል። የሴሊኒየም፣ የዚንክ እና የቢ ቫይታሚኖች ጥምረት የበሽታ መከላከል ስርዓትን ያጠናክራል። እነዚህ ንጥረ ነገሮች የነጭ ደም ሴሎችን ተግባር ያሳድጋሉ እናም ሰውነት ኢንፌክሽኖችን፣ ቫይረሶችን እናም ኢንፍላሜሽንን በብቃት እንዲዋጋ ይረዳሉ። ዐሥራ አንደኛ የደም ዝውውርንም ያሻሽላል። በሳልመን ውስጥ ያሉት ኦሜጋ ስሪዎች የደም ስሮች ተጣጣፊ ሆነው እንዲቆዩ እናም የረጋ ደም እንዳይፈጠርም ይረዳሉ። ይህ ኦክሲጅን እናም ንጥረ ነገሮች በመላው ሰውነት ውስጥ እንዲደርሱ በማድረግ የሰውነት አካላትን ተግባርና አጠቃላይ ጥንካሬን ይደግፋል። ዐሥራ ሁለተኛ ካንሰርን ለመከላከልም ሊረዳ ይችላል። የሳልመን አንቲ ኦክሲዳንቶችና ኦሜጋ ስሪዎች ፀረ ካንሰር ባህሪያት አላቸው። የኦክሲዲቲቭ ስትረስን በመቀነስና የእጢዎችን እርገትን በማዘግየት የአንዳንድ ካንሰሮችን እንደ የኮለን፣ የጡት፣ የፕሮስቴትና የጉበት ካንሰርን ስጋት ሊቀንሱ እንደሚችሉም ጥናቶች ይጠቁማል። ስለዚህ በአጠቃላይ ሳልመን ጣፋጭ ብቻ አይደለም፣ ልብን፣ አንጎልን፣ ቆዳን፣ አጥንቶችንና የበሽታ መከላከል ስርዓትን የሚደግፍ ስር የሰደዱ በሽታዎችን የሚከላከል እናም ረጅም ዕድሜን የሚያበረታታ የንጥረ ምግቦች ኃይል ማመንጫ ነው። ታዲያ ለከፍተኛ የጤና ጥቅም ሳልመንን ለመመገብ ምርጥ መንገዶችን እነግራችኋለሁኝ። ንጥረ ነገሩንናም ጣዕሙን ከፍ በማድረግ የተለመዱ ስህተቶችን ለማስወገድ ሳልመንን በጤናማ መንገድ እንዴት እንደምትመገቡ ልንገራችሁ። አንደኛ የተጠበሰ ሳልመን ነው፣ ግሪልድ ሳልመን ማለት ነው። ለልብ ተስማሚና ጣፋጭም ነው። ሳልመንን መጥበስ ወይም ደግሞ ግሪልድ ሳልመን ኦሜጋ 3 ፋቲ አሲዶችንና ፕሮቲኖችን ይጠብቃል። ከከባድ ሶሶች ይልቅ በቀላል የወይራ ዘይት፣ በሎሚ፣ በነጭ ሽንኩርት ወይም ደግሞ ቅጠላማ አትክልቶችን ተጠቀሙ። ለልብ ጤና ለክብደት ቁጥጥርና ቅባት የሌለው አመጋገብ ስለሆነ በጣም ምርጥ ነው። ሁለተኛ የተጋገረ ሳልመን ወይም ደግሞ ቤክድ ወይም ኦቨን ሮስትድ ሳልመን የምንለው ነው። ይህ በንጥረ ነገር የበለጸገ እና ቀላልብ ነው። በመጠኑ ሙቀት ከ350 እስከ 400 ዲግሪ ፋራናይት ወይም ደግሞ ከ175 እስከ 200 ዲግሪ ሴንቲግሬድ መጋገር ሳልመንን እርጥብ ያደርገዋል እናም እንደ ኦሜጋ 3 ቫይታሚን ዲ እና ቢ ቫይታሚኖች ያሉ ንጥረ ነገሮችን ይጠብቃል ወይም ይይዛል። በተፈጥሮ ጣዕሙን ለማሻሻል እንደ ፓርስሌ ወይም ደግሞ ሮዝመሪ ያሉ ቅጠላ ቅጠሎችን እናም የሎሚ ቁርጥራጮችን ጨምሩ። ሲትረስ ፍሩቶችን ለአጠቃላይ ጤና ለበሽታ መከላከል ድጋፍና ለኢንፍላሜሽን ቁጥጥር በጣም ምርጥ ነው። ሶስተኛ፣ በእንፋሎት የበሰለ ሳልመን ነው ስቲምድ ሳልመን የምንለው ሳልመንን በእንፋሎት ማብሰል ስስ የሆኑትን ኦሜጋ ስሪ ዘይቶችን ይጠብቃል ወይም ደግሞ ፋቶችን ይጠብቃል። ድርቀትን ይከላከላልናም ተጨማሪ ስብንም ያስወግዳል። ሰውነትን ለማጽዳትና ማዛውን ለመጨመር የዝንጅብል፣ የነጭ ሽንኩርትናም እንደ ሎሚ ያሉትን ጨምሩበት። ለጉበት ማጽዳት፣ ክብደትን ለመቀነስና ለምግብ መፈጨት በጣም ምርጥ ነው። አራተኛ በፈሳሽ ውስጥ የበሰለ ሳልመን ነው ፖችድ ሳልመን የምንለው ይህ ቀላልና ለሰውነታችን እርጥበትንም የሚሰጥ ነው በሾርባ በአረንጓዴ ሻይ ወይም በውሃ ውስጥ ማብሰል ሳልመንን ለስላሳ እናም በንጥረ ነገሮችም የበለጸገ ያደርገዋል ለተጨማሪ አንቲ ኦክሲዳንቶች ደግሞ የአትክልት ሾርባ ወይም ደግሞ የእጽዋት ሻይ በቅመማ ቅመም ተጠቀሙ ይህ ለቆዳ ጤና እናም እርጥበትን ለመስጠት ለሰውነታችን በጣም ምርጥ ነው። አምስተኛ የሳልመን ሰላጣ ነው ሳልመን ሳላድ የምንለው፣ ይህ የሚያድስ እናም በፕሮቲንም የበለጸገ ነው። ቀዝቃዛ የበሰለ ሳልመን ከቅጠላ ቅጠሎች፣ ከአቮካዶ፣ ከወይራ ዘይትና ከሎሚ ጋር ተቀላቅሎ ሚዛናዊ እናም አንቲ ኢንፍላማቶሪ ብግነትን የሚከላከል ምግብን ይፈጥራል። ክሬም የበዛባቸውን ድሬሲንጎችን አስወግዱ። በምትኩ የወይራ ዘይት ወይም ደግሞ የግሪክ እርጎን ተጠቀሙ ወይም ደግሞ ሎው ፋት የሆነ እርጎን ተጠቀሙ። ታዲያ ለልብ ለቆዳችንናም ለክብደት ቁጥጥር በጣም ምርጥ ነው። ታዲያ ማስወገድ ያለባችሁ መንገዶች በጣም በጥልቅ የተጠበሰ ሳልመን ዲፕ ፍራይድ ሳልመንን አስወግዱ። ምክንያቱም ጤናማ ያልሆኑ ትራንስ ፋቶችን ይጨምራልና ኦሜጋ ስሪዎችን ደግሞ ያጠፋዋል። ስሞክድ ሳልመኖችንም አስወግዱ ከመጠን በላይ ማለት ነው። ይህ በሶዲየም የበዛ ነው እና መከላከያዎችንም ሊይዝ ይችላል። እንዲሁም ከመጠን በላይ የበሰለ ሳልመንም አስወግዱ። ይህ ደረቅ ያደርገዋል እናም የአመጋገብ ዋጋውንም ይቀንሷል። ታዲያ ሳልመንን ለመመገብ ምርጥ ጊዜ ምሳ ላይ፣ ቀኑን ሙሉ ኃይልንና የአእምሮ ትኩረትን ያጎለብታል። ምሳ ላይ ተመገቡ። እንዲሁም እራት ላይ የጡንቻ ማገገምን ያበረታታል። እናም በተሻለ ሁኔታ ለመተኛትም ይረዳል ለትራይፕቶፋን እናም ለኦሜጋ ስሪዎች ምስጋና ይግባውና። ታዲያ በሳምንት ከሁለት እስከ ሶስት ጊዜ መመገብ ለአብዛኛዎቹ ሰዎች በጣም ተስማሚ ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁም ደግሞ አይልኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ